ከጣሊያኗ የማፊያ መንደር ሲሲሊ ተነስቶ ድፍን አሜሪካንን የተቆጣጠረ በአራቱ ማዕዘናት አገሪቷን ያመሰ በብስለቱ በእርጋታ፣ በማስተዋሉና በረቀቁ ዕቅዶቹ አቻ የለሽ ነው። የማፍያ ሕይወትን መጠላለፍን ከደም የጠነከረ ጓደኝነትን በልጅነቱ እያየና እየተማረ ያደገ ታይታን የማይወድ መነጋገሪያ መሆነንም የማይሻ ግን ደግሞ ከሁሉም በላይ የሚፈራና የሚከበርም ነው። የእሱን የረቀቁ ዕቅዶች ማንም ችሎ አያረቃቸውም። ዱካው ተደርሶበት በእጁም ካቴና ገብቶ የሚያውቀው አንዴ ብቻ ነው። ከአለማችን ታላላቅ የማፊያ አለቆች መካከልም እሱ ብቸኛውና ታላቁ ነው ሲሉ የሚመሰክሩለት በርካቶች ናቸው። ብዙ ህጋዊ ቢዝነሶችን ጀምሮ ስፍር ቁጥር ለሌላቸው ህገወጥ ሥራዎቹ ከለላ አድርጓቸው ጎን ለጎን በአንድ ጊዜ በአካባቢው ሰዎች የሚከበርና የሚወደድ ሰው ለመሆን በቅቷል። አነጋጋሪና ስመገናና ከመሆን ይልቅ ሽሽግና ድብቅ ብሎ ከኋላ ሆነው ውጤታማ ስትራቴጂዎችን በመንደፍ አስፈላጊና ጭካኔ የተሞላባቸው ዘረፋዎችን በመቀነስ ድምፅ ሳያሰሙ ታላላቅ ስራዎችን መስራትም የእሱ ዋነኛ መገለጫዎች ናቸው። ለመሆኑ የማፍያዎች ንጉሠ ነገሥት የሚባለውና ሳር ቅጠሉ የሚታዘዝለት ይህ ሰው ማን ነው?